ሰዎች አለማውራ ስለዚህ ጉዳይ እሺ። ከዛ በኋላ መቡታቸዋለ ስለሱ ራሱ ብታነሱ ሰዎች ጉዳይ ውስጥ ውስጥ አታስገብኝ። እና በፊት ኔሽ ደግሞ መካከር ነበር እና ስቱዲዮ ይሄዳል፣ ወላ ላዚም ዘፈን የሚሰራበት ቦታ ነው እየተገባ የሚሰራው። ሶ ባለሙያው ራሱ ወደ ዘፈን ይወስዳል፣ ቢኮዞ በቃ ዘፈን ነው የሚያውቀው። ሶ የኢስላሚክ ስቱዲዮ የለም፣ የትም ቦታ ብትሄዱ ኢስላሚክ ስቱዲዮ የለም። ብዙ ሚዲያዎች ደግሞ በህዝብ ተቋቁሟሉ። ምን ችግር አለ ቢቋቋም እሱ ስለም ቁርአን መቀዳት የሚፈልግ እየሄደ ይቀዳል። እስላማዊ ችግሮች ሲመጡ እንደዚህ መስጊድ በሚፈርስበት ሰዓት ምናምን ነገር እየሄደ የሆነ ሰው ነው የምላቸው። ስለ ሙአዝ አይደለም የማወራው። የሆነ ሰው እየሄደ መልእክት ያስተላልፋል፣ ቶሎ ይደርሳል። ለምሳሌ መስጊድ የሚፈርስ ታይም ላይ የሆነ ግጥሞች፣ መንዙሞች፣ ሀዲሶች ምናምን ካሉ ለሰው መተላለፍ ያለባቸው የሌላ ሃይማኖት ተከታይ ስቱዲዮ ሄደ ስሰራው ረጅም ሰዓት ይፈጅባል። ይዚ አድርገው እስኪሰጡ ድረስ ሰው ያህል ችግር ያልፋል። ኢስላማዊ ስቱዲዮ ቢቋቋም ስ ኖርማል፣ በጣም ኖርማል፣ በጣም ኖርማል። ደግሞ ሀቅ ለመናገር የልጅ ልጅ አላህ ይበለውና ቢሞት ምንቢል ቤተሰቡ ማስተዳደሪያ ልጆችን ተብሎ ይሰበሰብለታል። እንደ በቁም በቁሚ ያለው ስጡኝና ልስራ አለ። ምንም ችግር የመስጠት የቻለ እየስጥ ደግሞ እሱ ሙስሊምና ያለው ሌላ አካል አላለም። መስጠት የሚችል ይስጥ፣ መስጠት የማይችል ዝም ይበል። በእሱ ነሽዳ ሁሌም ጨፍረሃል። በእሱ ነሽዳ ሁሌም የልብህን ሰምተሃል። በእሱ ነሽዳ በጣም ከረሳላ ስልም ጋር ተቀራርበሃል። እሱ ሲወጣ ደግሞ ውሻ ለማድረግ መሞከር ስፊ ይዘው ነሽዳ መዙማ ቢድአ ነው፣ አይቻልም፣ ሀራም ነው ብለህ ካሰብክ ቁርአን ይቀዳበታል ስቱዲዮ እሺ የኢድ ሲመጣ የሆነ በዓላት ሲመጡ ረመዳን ሲመጣ ጥሩ ጥሩ መልእክት ይተላለፍበታል። እነ ኑሩ ትርኪ ምናምን እንትኖች ያው ዳዋ የሚያደርጉ ባይ የፈለገ ዱርዬ ብንሆንም እንሰማለን። ዳዋ የሚያደርጉ ሰዎች ለምን መስኪድ ውስጥ ተገብቶ ቪዲዮ ተቀርጾ ይወጣል? እሱ የገብቶ አይቀረጹም። እንደ ድሮ እንደነ ያሲኑር ምናምን ዳዋን ሰማ ነበር። እንዲ ሁለት ሁለት ሲዲ ምንም ችግር የለም። ሰርቶ ይብላ፣ ጉልበት አለው። ምንም አህያ ነው የሚለፋው። አህያም ይለፋል። አህያ ይሳካል የሚችለው ልኩ ሞክሯል። ስንት አመት ሆኖ እስካሁን ድረስ ሙአዝ አስራ ምናምን አመት ተፋልጧል። ዋላሂ ለአዚም ሲሰደብ ሲረገጥ የነሽዳል ሚበ ከፍ ስታሪ ይቀራል ነው የተማረ ልጅ ነው። በዛ ላይ ደግሞ ምንም ችግር የለም ዋላሂ ለአዚም ተፋልጧል። እናንተ በለ ወጣቱን ከዘፈን ወደ ነሽዳ ንጥቷል። ተባለጠ ተባለጠ፣ አስራ ምናምን አመት ቆየ። መጥቶ አግዙኝ አለ። በቃ ኢትስ ኖርማል። ወላሂ ላዚም ወይ ማገዝ ነው፣ ወይ ዝም ማለት ነው። ጭራሽ አጌንስት አላሁ አክበር። አሁን ክርስቲያን እንኳን ሳይምል ይለናል። ወላሂ ላዚም አጌንስቱ ክርስቲያን እንደሆነ ሰው አንተ ማትረብ አንተ እንደዚህ አንተ ብር ፈለክ አንተ ቁጭ በለሽ እና ደንቆሮባን ነሆን እንደ ሀሳብ ደንቁራ ነው። አዎ ለራሱ ነው። ቁርአን ያጣ ስንት አለ? ዳዋ ይተላለፋል። አሁን ሲዲ ዲቪዲ፣ ምን አለ፣ ብዙ ሚሞሪ፣ ቲክቶክ ራሱ ፍስድ ያለ አይደለ እንዴ? እኛ ወደን ነው እን ዘፈን የምንሰራው። እኛ ወደን ነው እንዴ ምንፈስደው? ተመልካቹ አለ እኮ አሲድ ላይ ስለሆነ ፍስደት ላይ ስለሆነ ምንችግር ችግር አለ? ሀላል ነገር ቢሰራበት ስቱዲዮ ከፍቶ ይስራበት። የምን የምቀኛ ሰፈር ልጅ መሆን ነው። እንዴ ስንቱ ክርስቲያን አይደል ነው ሄዳ የሚሰሙኝ፣ ችግር አለ በጣም ነው ደስ የሚል ድምፃቸው። ማሻአላህ ላይ ጠበቃቸው እሱ እንኳን አይሰማችሁም። ሲጀመር የፈለገ ብታወሩ፣ ግን ስንት ሀገራችን ላይ ስትንረዳ አለ። ከቻልሽ እርጂው ከተረፈች እርጂው፣ ካልተረፈች ጀስቲግ ነው። ም ግን ትክክለኛ ሀሳብ ነው እሱ ያነሳው። ወላሂ ትክክለኛ ሀሳብ አዳይቁ ልክ ምናምን ምናምን የእሱ ኬዝ ነው። ግን ይሄ ነውር የሚባለው ነው አይደለም። ምን ህዝቦች ነን? እኔ ነገ የሆነ ነገር ቢደርስብኝ መጥቼ ው ዛሬ እየተንጠባረርኩ ነው ነገር መጥቼ እናንተ ፊት አላለቅስም። አልቆም ምን ችግር አለ? ህዝብ ነው በቃ። የሚረዳው ሰው ካለ ይርዳው፣ የሚያገዘው ሰው ካለ ያገዘው፣ ማይፈልግ ሰው ካለ የሚረዳ ደግሞ ሌላ ሰው አለ። ካላችሁ ሌላ ሰው እርዱ፣ ስድቡ፣ ቪዲዮ ኑ ኑ ኑ ምንም አያመጣውም። ቁርአን መቼም የሚያገባባናል። ሁላችንም አለም መንዙማ ያገባባል። ሰው ቁርአን ይቀይቅላበት

እኔ ዱርዬ ነኝ እኮ ወላሂ ላዚም ሀያ ስላለው ነው። እሱ በፍቅር በክብር በተሻለ አቅም የፈለ የሆነ የሆነውን ሞግቶ ሞግቶ ምናምን ለማዛም ከአንተ የበለጠ ዱርዬ ነኝ። አንድ ነገር ብታወራ አላዳምጠም ወላሂ ላዚም አላዳምጠ። ነገም ደግሞ ተነስቶ የሆነ ሰው ቁራን ልቅዳ ኢስላማዊ ስቱዲዮ ንክፈት ቢል ካለኝ አግዘው፣ ነሺዳ ቢል አግዘው፣ መድረሳ ቢል አግዘው። እንኳን ለሱ እያያችሁ ነው፣ ለስንቱ እየሰራ እሺ። ኤኒዌይስ አዎ፣ መስጠት ማንችልም፣ ዝም ማለት ነገር ማውራት አስፈልግ ሰርተ አፈሳ ለዚህ ህግ የፈቀደልን ቦታ ነው። ቁጭ ብለን የምናወራው መንገድ ላይ አይደለም። ነገር እንትንላለ አምሳ ነው። ወላሂ ለአዚም ይህ መኪና ማለት ነው። በቲክቶክ ነው የሰራሁት የገዛሁት። አስር አመት መርካቱ አፈር በላው ምንም ነገር የለም። ምንም ይላል። ሁሉም ሌባ ሌባ ወላሂ፣ በገንዘቤ ነገዱበት። ብሬ ስጡ፣ እምቢ አሉ። በባዶ ወጣው። አላህ ሱብሓነሁ ወተዓላ ቲክቶክን አመጣው፣ ፈስጅም አስጅም አመጣው። ይህን ነገር ኢንሻአላህ ደግሞ አላህ ይጨምርልናል። ወላሂ ላዚም ነውር ነው። ባይዘዊ ፊርቃ አትፈጠሩ። ፊርቃ ሌላ ሃይማኖት ላይ ታስጠቁሩናላችሁ። ተው ወላሂ ላዚም አንድ ማዝ ላይ እየዬ ስትሉ

እኔ ብር ቢኖረኝ አለኝ፣ አልሐምዱላ ትንሽ ግን አይ ነበር መከፍትለት። ቢስሚላ እኔ በጣም በሙአዝ ተማመናለሁ። ይህ ሰው በጣም ክሬቲቭ እና በጣም ጎበዝ ልጅ ነው። ወላሂ በጣም ጎበዝ ልጅ ነው። በጣም በቃ አርት የጠራው ሰው አስባችሁታል? እናንተ ዘፋኝ ዘፈን ምናምን እያላችሁ ይሄ ልጅ እንደነሱ ባለው ትንሽ እድሜ ነው ያለው ሙሉ አለም ዘፈን ቢሰራ ስንት ብር ሊያገኝ እንደሚችል ግን ጥንክር ብሎ አላህና ነብዩ ስለ ስለምን እየጠራ ይኸው ግም ብሎ አለ። እንደናንተ ሰበራ ቢሆን አረ እኔ ደሮ ቢሆን ተሰብሬ ማለት ነው። መንዙማ በደረሰበት አልደርስ ነሽዳ በደረሰበት አልደርስ ስም ራሱ ለመጥራት ሽም ይይዘኛል። እንደናንተ እኮ ወላሂ እሱ ጀግና ነው፣ ጀግና ነው። ኢስላማዊ ስቱዲዮውን ገንባ አለ። መንዙማ ማይመቸው ቁርአን ይቅዳበት ነሽዳ ማይመቸው ዳዕዋ ይቅራበት ኢስላሚክ እንትኖች ይተላለፉ የሙስሊም እኛ ጋር እኮ ሊመጡ እኮ ይፈራሉ። ይዘ አንድ መድረሳ ማስተዋወቅ ፈለገና ይዛም አንተ ጋር ይታያል መድረሳ ማስተዋወቅ አለ። ግን ዱርዬን አለ ወላ ያውርን እኮ ዱርዬን የፈለግ ሆነ ከፍለ ነበረ። ግን ዱርዬን በአንተ ሥርዓት ነገ ልዘፍን በአንተ መድረሳ ማስተዋወቅ ከባድ ነው አለ እና ይህ ልጅ ስቱዲዮ ቢኖር እራሱ ሄዶ ያስተዋውቅም አይቀዳም። እንደ እኛ አሁን አቅለ መናገር ነው ሙስሊሞች ነሽዳ ማለ እንቁራም ተቀዳል ቁርአንም ተቀዳም እዙማም ተባለ ዳዕዋም ተደረገ። በስቱዲዮ እንደው ሌላ ሃይማኖት ተከታይ ጋር ከዘፋኞች ጋር ተጋፍተን መስራት አለብን። ስቱዲዮ እንዴት ነው የሚሰራ? ከዘፋኝ ጋር ተጋፍተን እኮ ወላሂ ይሰርቻል። ሙነሽር ነበር ከዘፋኝ ጋር እንትን ትላለህ። ቁጭ በለ፣ ዘፈናቸውን ታዳምጣለ፣ እስኪያልቅ ትጠብቃለ፣ ተረኛ ተገባለ፣ ኤዲት እስኪደረግ ብዙ ጊዜ ይቆያል። ጊዜያዊ ነገር ላይ አትደርስም። ለዛ ነው የኢስላሚክ ሚዲያ የምታቀጭጩት። ሙስሊም ስቱዲዮ ቢኖረው ሙስሊም እንደዚህ የአርት ቦታዎች ቢኖረው ሙስሊም ፌመስ ቢበዛ እስኪ እዩ፣ ዩቲናስ መንሱር ጀማል፣ እንትናንትና እንትናንትና ትላልቅ ፎሎር ያላቸው እንዳለ አብዛኛው ሙስሊም ነው። ወላሂ አብዛኛው ሙስሊም ነው። ግን ለእስልምና የሚሰራ ስራ ከኔ ጭምር የለም። ቢኮዝ ዋይ፣ ዱላችሁ በጣም እንትን ይከብዳል። እኔ ዛሬ ቁርአን አስተዋውቄ ቅሩ ብዬ ነገ ቀለቀላለሁ ብን እግሬ ነው የሚሰጠ። እና ፉክክር አታርጉት፣ ሽርቃ አትፍጠሩ። ያር አንድ ነን፣ ወላሂ ላዚም አንድ ነን። እዛ ጋሄዶ ለስማማችሁ ብሎ በቤት ነው የሚሄደው፣ አንተ በግሬ ነው የምትሄደው። እና በተሻላችሁ አቅም ማለት ነው። ወላሂ ከሙአዝ እኔ ስማርት ነው፣ ወላይ በጣም ክሬቲቭ ነው። ይሄ ልጅ አላህ ነው ባይፈራ፣ እና እናንተ እንደምትሉት ትክክለኛ የኔ ፍቅር እያለ ቢዘፍን ለሴት በጣም ብር ሜክ ማድረግ ይችላል። ቅና ተጋመቶ አስራ ሁለት ሚሊዮን አንድ ሚሊዮን ምናምን መባባል አይጠበቅበትም። ሶ ትንሽ ትንሽ እንኳን እስልምና ፕሮሞት ለማድረግ የሚሞክርን ሰው ትንሽ ፕሮሞት እንትን አድርጎ ማገዝ አለበለዚያ እንትን አትበል። ይህ ልጅ ብራዘር፣ እኔ አያምኑት ኡስታዝ ኦር አያምኑት ሙአዝ ወልሶ ደግሞ ኢሳም ነኝ አላዳምጠን ውር ልካል ጋድ ብለሽ ነው የሰጣችሁ። ድል በጣም አመሰግናለሁ። መስቀለኛ ጥያቄ ካለ በፍቅር እንጠያየቅ እመልሳለሁ። እሺ እውቀት የሌለውም ሞኝ ህዝብ ስላደነቀ ራስን እንደ ሆሊውድ አክተር ነው የምታሰበው፣ ሙአዝ አንተም ችግር አለባችሁ። ባይ ዘ ወይ ማንም አይደንቀኝም። ፈርስት ኦፎ ወላሂ ብሬ ነው። አጋጣሚ ሆኖ ማለት ከአድናቂ ጋር ተገናኝቼ አላውቅም። መኪና ውስጥ እገባለሁ፣ ምግብ ቤት ትወርዳለህ። በቀ ሲም ላይፍ ነው ያለ እንደዚህ አይነት ክብር እያለብኝ ሰው አይደለሁም። ኢንሻላህ ደግሞ ወደፊት ወደ መሰረቼ አድናቂንም እንትንንም አበዛለሁ ብዬ አስባለሁ። ከአላህ ግን እያወሩ ያለው ስለ ኢስላሚክ ስቱዲዮ ስለምታወሩት ነገር አይደለም፣ ስለ እንትን አይደለም። ባይዘው እኔ ራሴ ወላሂ ኢስላሚክ ስቱዲዮ ቢኖር በጣም ብዙ መሰራቸው ሰዎች አሉ። ወደ ኢስላም ሳብ እንላለን። የጥመም ያለው ሰዎች አለ። ሳብ ብለህ ገባ ገባ ቫይራል ይወጣል። ጉስ እንደዚህ ታለ ቪዲዮ። አሁን ለምሳሌ አሁን የመጨረሻ የለቀኩት ቪዲዮ በጣም ትልቅ ክራም ጋር ተጋቡ ኢንሻአላህ። ኮሚሽን አለሽ እኔ የወንድማዊ ኮሚሽን አለኝ፣ አንተ ደግሞ የምቀኝነት ኮሚሽን አለ። አስገባኝ ቤት ነው የማስገባት አትላስ የሆነ ቦታ ነው ይመስል። ለምን ሚስት ውጭ እንትን እንትን ምንድን ነው ይደርቃል? ኪስ ፈኪስ ኢስላሚክ ስቱዲዮ መስኪድ ነው መስኪድ አይደለም። መስኪድ ብዙ ቦታ አለ። ከፈልግ መግባት ትችላለህ። መስኪድ በጣም ብዙ ቦታ አለ። አልሐምዱሊላህ። እንደ ድሮ አይደለም። በየ የሆነ ሜትር መስኪድ አለ። መስኪድ ሰው ከሆንክ መስኪድ መግባት ትችላለህ። የቁርአን ሰው ከሆንክ ቁርአን ማዳመጥ ትችላለህ።